ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 12 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አቶ ዮሐንስ ቧያሌው የብልጽግናው አገዛዝ የምስክሮች ማሰልጠኛ ማዕከል አለው ሲሉ ተናግረዋል። አርበኛ ሳሙኤል ባለድር አማራ ጠል ካልሆኑና ስርዓቱን ከሚታገሉ ከሁሉም የኢትዮጵያ ኃይሎች ጋር አብረን እንሰራለን ሲል ገልጿል። የአርበኛውን ሀሳብ ይዘናል። በአፋ ባሃ ቀጠናዎች የሚደረገው ውጊያ ተጠናክሮ ሲቀጥል፣ የአገዛዙ ጦር ደግሞ መበተኑ ተሰምቷል። የጦር ግንባር መረጃዎችን ይዘናል። የሰሞኑን የሀኪሞችን የዳቦ ጥያቄ ተ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 አቶ ዮሐንስ ቧያሌው የብልጽግናው አገዛዝ የምስክሮች ማሰልጠኛ ማዕከል አለው ሲሉ ተናገሩ። የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌው ፍርድ ቤት ቀርበው በሰጡት አስተያየት እንደምንሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው ኦፊሻል በሆነ መልኩ ሰርቲፋይም እያደረጋቸውም እንጂ ብለዋል። ከአባሪ የሽብር ወንጀል ተከሳሾች ጋር በፌዴራል ከፍተኛ ፍርድ ቤት የቀረቡት አቶ ዮሐንስ ቧያሌው አቃቤ ህግ ሆን ብሎ ችሎቱን አሳስቷል፣ አጭበርብሯልም ሲሉ ከሰዋል። ይኸውም ከአሁን ቀደም አቃቤ ህግ ስለ ምስክሮች ሁኔታ ሲገልጽ በራሳቸውና በቤተሰቦቻቸው እንዲሁም በንብረታቸው ላይ ጉዳት የደረሰባቸው ስለመሆኑና ልዩ ጥበቃ የሚያስፈልጋቸው በመሆኑ በጥበቃ ስር እንደሚገኙ አሳውቀው ነበር። ይሁን እንጂ አሁን ላይ አቃቤ ህግ የገለጸው ምስክሮቹ በሙሉ የፌዴራል ፖሊስና የመከላከያ ሰራዊት አባላት መሆናቸውን ነው። አቶ ዮሐንስ ሲቀጥሉና አቃቤ ህግ ጥበቃ እየተደረገላቸው ነው ያላቸው አካላት ላለፉት ስምንት ወራት እንኳን መጥተው ሊመሰክሩ አልቻሉም። ምንድነው ችግሩ? ነው አሁን ድረስ ስልጠናቸውን አልጨረሱ ስለሆነ ነው ሲሉ ይጠይቃሉ። እንደምንሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው ኦፊሻል በሆነ መልኩ ሰርቲፋይ እያደረጋቸው እንጂ ብለዋል። እኛ የምናውቀው አቃበ ህግ ከፍተኛ የሆነ ሴራና አሻጥር እየሰራ መሆኑን ነው። አሻጥሩ መታወቅ አለበት ያሉት አቶ ዮሐንስ አቃበ ህግ ማስመስከር ሲያቅተው የፍትህ ሂደቱን ማጓተት ነው እንደ መፍትሄ እየቆጠረው በመሆኑም ተከሳሾች ያልተፈረደብንን ፍርድ በሂደቱ ብቻ እንድንቀጣ እያደረገ ነው ሲሉ ገልጸዋል። አርበኛ ሳሙኤል ባለድል አማራ ጠል ካልሆኑና ስርአቱን ከሚታገሉ ከሁሉም የኢትዮጵያ ኃይሎች ጋር አብረን እንሰራለን ሲል ገለጸ። የአማራ ብሔርተኝነትና አማራነት አንድ የመዳኛ መንገዳችን ነው፣ በቁጥር ብዙ አማራዎች ቢኖሩም አማራነት ግን አንድ ነው ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባሉ አርበኛ ሳሙኤል ባለድል ገልጿል። 1983ና 2008 አማራን እንወክላለን ባሉ የስርአቶቹ አገልጋዮች የአማራ ትግል ሲሸጥ ኖሯል ሲል ገልጸዋል። የ2008ቱ ትግልም የስርዓቱ ለውጥ ሳይሆን የመንግስት ለውጥ ብቻ ሆነና አሁንን ወለደ የሚለው አርበኛው በዚህ መንገድ ስጋ ለብሶ የመጣው የአሁኑ የአማራ መከራ እጅግ የከፋ መሆኑ ለማንም የተሰወረ አይደለም ብለዋል። አሁንስ ለስንተኛ ስንተኛ ጊዜ ትግል አሳልፈን ሰጥተን ህዝባችንን ለስቃይ እንዳርገው ተብሎ ይሆን? አማራውን ወዲያና ወዲህ አሰልፈን ጠላትን ሳይሆን ትግሉን ለመክፈል እየተሰራ ያለው ሲልም አብራርተዋል። የግላዊ አሳቤ መሪዎች ፍላጎት በሚዲያ ተደግፎና ተጀቡኖ ነው ወደ ታጋዩና ወደ ህዝቡ እንዳይገባ በጣም ሰጋለው ሲልም ገልጸዋል። በትግሉ ሜዳ ያለውም ሆነ በጽኑ ደጋፊነት ያለው የትኛውም አማራ ገሌ የተባለ የሰፈር አለቃ ምን ይፈልጋል ሳይሆን ትግሉ ምን ይፈልጋል ብሎ የማሰብ አቅም ላይ ካልደረሰና ጆሮ ያገኘ ተናጋሪ የሚወዘውዘው ከሆነ የትግሉ መርገምት ነው ብለዋል አርበኛው። አክሎም አማራን ካለበት የህልውና ስጋት ከፍ የሚያደርገው አሻጋሪ ሀሳብ እንጂ ጭብጨባ ብቻ አይደለም ይላል። ማንኛውም አማራ ለአማራ ያስፈልገዋል። በመር ላይ ቁመን የትግል መዳረሻችንን ስናስብ ሰው ከሰው የተለየ አይደለም ሲልም ያብራራል። ሁሉም አማራ ቁርጥ ኃላፊነት ከተሰማው ስለሚናገረውም ስለሚፈጽመውም ከተጠነቀቀ ለምድ የለበሱ ጸረ አማራዎችን መለየት ይከብዳል የሚል እምነት የለኝም የሚለው ሳሙኤል የትኛውንም ጽሁፍም ሆነ ንግግር ስንመለከት ከዚህ ሀሳብ የሚያተርፈው ማነው አማራው ወይስ ለጸረ አማራው የሚል ማንጠሪያ መመዘኛ ማስቀመጥ ካልቻልን የጠላቶቻችን አጃቢዎች ሆነን ራሳችንን ለማስገደል መሳሪያ አቀባይ መሆናችን አይቀሬ ነው ብለዋል። የማዕከላዊውን ኮማንድ አባሉ ከዚህ በፊትም እንደገለጽ ነው አማራው አንድ ግልጽ የመዳኛ መንገድ እንዳለው አንስቶ አማራው ስውር በሮችን ለይቶ እሱም እንደ አማራ በአንድነት ቆሞ የስርዓት ለውጥ ማምጣት ሲችል ብቻ ነው ሲል ገልጾታል አማራን እንደ አማራ ሊያኖር ለሚችል ለስር ነቀል የስርዓት ለውጥ ትግል እንጂ ለጥገናዊ ለውጥ አልወጣንም በማለትም አጽንኦት ሰጥተዋል። የስርዓት ለውጡን ማምጣት የሚቻለውም ጸረ አማራነትን እና አማራ ጠልነት የህይወትም የትግልም መርህ አድርገው ከሚሰሩ አካላት ጋር አብሮ በመቆም ሳይሆን ለስልጣንም ለጥቅምም ሳይስገበገቡ ራስን ወጣሁለት ለምንም አላማም ሆነ ህዝብ አሳልፈን በመስጠትና ከሁሉም አማራነትን በውል ከተረዱ የአማራ ታጋዮች ጋር በአንድነት አማራ ጠል ካልሆኑ ስርዓቱን ከሚታገሉ ከሁሉም የኢትዮጵያ ኃይሎች ጋር በህብረት በመስራት ነው ብዬ አምናለሁ በሚልም አቋሙን አሳውቀዋል። ተጠቅሷል በተለይ ማህበራዊ ሚዲያ ላይ ትግሉን በተመለከተ የምትሰሩ ወገኖች ሀገር ፍትህ ለውጥ ብሎ የተነሳውን ሀይል በፉክክር ስሜት መንደርና ጎጥ ላይ ለመቸንከር ባለማወቅ በተሳለ መንገድም የምትሄዱበትን ጥበትን የማላመድ ተግባር ብታቆሙ መልካም ነው ሲል አሳስበዋል የጎንደር አማራ አለ የወሎ አማራ አለ የሸዋም የጎጃምም አማራ አለ እነኚህ መጠሪያ የክፍለ ሀገር ስያሜዎች እንጂ ማንነት አይደሉም ብለዋል በአፋ ባሃ ቀጠናዎች የሚደረጉ ውጊያ ተጠናክሮ ሲቀጥል ያገዛዙ ጦር ደግሞ መበተኑ ተሰማ። በጎጃም ቀጠና ዘጠነኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ሰኔ 10 2017 በሶስት ቦታዎችን ለአስጨራሽ ውጊያ ሲያደርግ ውለዋል። በግንደወይን ከተማ የወታደራዊ ካምፕ ድረስ ዘልቆ በመግባትና ከሶማ ብርጌድ ፈለገ ይናጭ ሻለቃ ጋር በመተሳሰር የብልጽግናን ጦር አይቀጡ ቅጣት ቀጥተውታል። በዚህም ከፍተኛ አውደ ውጊያ ሽንፈት የተከናነበው ያገዛዙ ስብስብ በዙ 23 እና በሞርተር ንጹሐንን ሲደበድብ ቢውልም 14 ኃይሉ ሲደመሰስ ስድስት ከባድ ቁስለኛ በማድረግ የሰው ኃይልና የቁስ ኪሳራን አስተናግዷል። በዚሁ በጎጃም ቀጠና ዳንግላ ወረዳ ጊሳ ከተማ የነበረው የአገዛዙ ጦርም ተበትነዋል። ሰኔ ሰኔ92017 ዓ.ም የአፋ ባሃ ጎጃም ቀጠና ጥምር ጦር ዳንግላ ከተማ ላይ በሰራው አስደናቂ ኦፕሬሽን የተደናገጠው የአገዛዙ ጦር ከአመራሮቹ ጋር ባለመግባባት ልታስገድሉን ነው በማለት እርስ በርሱ እየተታኮሰ ጊሳን ከተማን መልቀቅ በመልቀቅ ተበታትኖ ወደ ቻግኒ ከተማና ጸርጌ ወደ ተባለ ቦታ ተበታትኖ ጠፍቷል። በተያያዘ ከፍተኛ ኪሳራ የደረሰበት የዳንግላ ከተማ የብልጽግና ቡድን የከተማውን ወጣት እየደበደበና በግፍ እያሰረ ይገኛል። እንዲሁም የፋኖን የስቦ ማስከዳት ስልት ተከትሎ በአንድ ቀን ብቻ ዘጠኝ የአገዛዙ ጦር አባላት የፋኖን የተለያዩ የጎጃም ፋኖ ብርጌዶችን ተቀላቅለዋል። ባለሀብቱንና የመሬት ባለቤቱን ከርስቱ የመንቀል ተግባር የምትፈጽሙ ባንኮች በአስቸኳይ ከድርጊታችሁ ተቆጠቡ ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አስጠንቅቀዋል። ምንም እንኳን አገዛዙን ከስረ መሠረቱ የማስወገድ ትግላችን ግቡን ሲመታ የወገናችን ሁለንተናዊ ጥያቄዎች ይመለሳሉ ብለን የምናምን ቢሆንም ወገናችን ከርስቱና ከሀብቱ በተጠና መንገድ የመንቀል ዘላቂ ድህነት እንዲወርስ አንዳንድ ባንኮች ያገዛዙ የወንጀል እቅድ አካል ሆነው እያፈናቀሉና እየወረሩ መሆኑ ተደርሶበታል ሲል የአፋ ባሃ የጎንደር ቀጠና ቃል አቀባይ ፋኖ ዮሐንስ ንጉሱ ገልጸዋል። በተለይም ባንኮች በጎንደር የእርሻ መሬት፣ የመሬት ቤት፣ የንግድ ድርጅትና የቁም እንስሳትን ጭምር አሳማኝ ባልሆነ ምክንያት በብድር ወይም በልማት ሰበብ ከርስቱና ከቋሚ ሀብቱ እየነቀለ የእኛ ለሚሉት አካል አሳልፈው እየሰጡ ነው ሲል አሳስበዋል። ችግሩ ጎልቶ የሚታይባቸው ሰፋፊ የእርሻ መሬት ባለባቸው መተማ፣ ቋራ አርማጭሆ፣ ደንቢያ፣ ጠገዴ እንዲሁም ፎገራና ደራ የልማት መሬቶች በተጠና ስልት የአማራ ባለመሬቶችና ባለሀብቶችን አዋክቦ የማፈናቀል ተግባር እየተፈጸመ እንዳለና በቀጣይም በሰፊው ተግባሩ አድማሱን እንዲያሰፋ ታቅዶ እየተሰራ ሲሆን፣ አንዳንድ ባንኮች ደግሞ ቀጥተኛ ተሳታፊ መሆናቸው ተስተውሏል ሲል ቃል አቀባዩ ገልጿል። እንዲሁም በከተማ ቋሚ ንብረቶች፣ የከተማ ቤቶች፣ የንግድ ድርጅቶች፣ ተሽከርካሪዎችና ማሽነሪዎች፣ አምራች ድርጅቶች፣ ባዶ መሬቶችን ጨምሮ በመውረር የአማራን ህዝብ አስከፊ የድህነት አዘቅት ውስጥ ለመክተት አገዛዙ ሲሰራ የግልና የአገዛዙ አንዳንድ ባንኮች ድርና ማግ ሁናችሁ ይህን ወንጀል ከማስፈጸም እንድትቆጠቡ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አስጠንቅቋል። ማስጠንቀቂያውን ተላልፎ በተገኘ አካል ላይ አስፈላጊ ሆኖ የተገኘውን እርምጃ እንደሚወስድ አሳውቋል። በሌላ በኩል በደቡብ ጎንደር ቀ ቀጠና ባሉ ከተሞች ተሰብስቦ የነበረው የብልጽግና ምልምል ኃይል መበተኑ ተነግሯል። በደብረ ታቦር ወረታና ነፋስ መውጫ አካባቢዎች ታፍሰው የነበሩ ምልምል ወጣቶች ከነበሩበት ቦታ እንዲወጡ ተደርገዋል። እነዚህ በርካታ ኃይሎች በፖሊስ ጣቢያዎችና በካምፖች ጭምር እንደነበሩና ከተለያዩ አካባቢዎች ታፍሰው የመጡ ናቸው ተብሏል። በደቡብ ወሎ አማራ ሳይንት ቡሶ ጊዮርጊስ በተባለ ቦታ ፋኖ በፈጸመው የደፈጣ ጥቃት የወረዳው የሚሊሻ ጽህፈት ቤት ኃላፊ ተገድለዋል ተብሏል። የሚሊሻ ጽህፈት ቤት ኃላፊው ከነ አጃቢዎች ሰልፋዎቹ የተገደለ ሲሆን የሲቪል ባለሥልጣናት አጃቢዎችም መገደላቸው ተሰምተዋል። የሰሞኑን የሀኪሞቹን የዳቦ ጥያቄ ተከትለው የኢትዮጵያ ጤና ባለሙያዎች ማህበር መታገዱ ተገለጸ። በቅርቡ የጤና ባለሙያዎች ያደረጉትን ስራ የማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዚዳንት አቶ ዮናታን ዳኘው ገልጸዋል። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅቶች ባለስልጣን በኩል መሆኑን የገለጹት አቶ ዮናታን የእግድ ደብዳቤ ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶች መነሳታቸውን ተናግረዋል። አቶ ዮናታን አያይዘውም በመመሪያ ና የአገሪቱ ህግ በሚፈቅደውና ና የተንቀሳቀሰው ከዛ ውጭ ያደረገው ነገር የለም ሲሉ ጠቅሰው እግዱ በዋነኝነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ አስታውቀዋል። ማህበሩ የተመሰረተው አላማ ለጤና ባለሙያዎች ድምጽ ለመሆን ነው ሲሉ ገልጸው ጤና ባለሙያዎቹ ተገቢውን ቦታ እንዲያገኙ ና በሰሩት ልክ እንዲከፈላቸውና ና ድምጽ ስናሰማ የቆየ ነው ሲል አዲስ ስታንዳርድ ዘግበዋል። የተመድ የጸጥታው ምክር ቤት በእስራኤል ና ኢራን ግጭት አስቸኳይ ስብሰባ ሊያካሂድ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤል ና ኢራን ግጭት ላይ ለመወያየት አርብ ሰኔ 12 2016 ዓ ም አስቸኳይ ስብሰባ መጥራቱ ተገልጿል። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታን እና አልጀሪያ ጥያቄ መሆኑን የቢቢሲ የአሜሪካ አጋር ሲቢኤስ የዜና ወኪል ዘግበዋል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን እንደሚገኙ ተናግረዋል። ከዚህ ቀደም የእስራኤል ጥቃትን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ የተባበሩት መንግስታት የጸጥታው ድርጅት ተሰብስቦ ነበር። በዚህም ስብሰባ ላይ እስራኤል የፈጸመችውን ጥቃቶች አረመኔያዊ፣ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰኢድ ራቫኒ ወቅሰው ነበር። የጸጥታው ምክር ቤት የእስራኤልን ድርጊት እንዲያወግዝ እና ጠያቂ እንዲያደርጋትም ጠይቀዋል። በሌላ በኩል ኢራን ዛሬ ጠዋት የፈጸመችው የሚሳኤል ጥቃት ኢላማ ያደረገው በኤርሸባ በተሰኘችው ከተማ ከሚገኘው ሆስፒታል አጠገብ የሚገኝ ወታደራዊ ስፍራ እንጂ ሆስፒታል እንዳልሆነ የኢራን የመንግስት ሚዲያ ዘግበዋል። እንደ ዜና ወኪሉ ከሆነ ጥቃቱ ያነጣጠረው የእስራኤል መከላከያ ሰራዊት የትእዛዝ እና የመረጃ ዋና መስሪያ ቤት እንዲሁም በጋቪያም ቴክኖሎጂ ፓርክ ውስጥ የሚገኘው የመረጃ ማዕከል ላይ መሆኑን ነው። ሆስፒታሉ የተጋለጠው ለፍንዳታዎቹ ብቻ ነው፣ እንዲሁም ከባድ ጉዳት አልደረሰበትም። ነገር ግን ቀጥታ ኢላማ የነበረው ወታደራዊ መሰረተ ልማት ነው ሲል ዘገባው አክሏል። የጋቪያም ኔጌቬ ቴክኖሎጂ ፓርክ ከቤን ጉሪዮን ዩኒቨርሲቲ ካምፓስ እንዲሁም የእስራኤል መከላከያ ሰራዊት የትእዛዝና የመረጃ ዋና መስሪያ ቤት አቅራቢያ እንደሚገኝ በድረ ገጹ አትተዋል። የእስራኤል መገናኛ ብዙሃን የእስራኤል መከላከያ አንድ ካምፓስ በስፍራው እየገነባ መሆኑን ከዚህ ቀደም ዘግበው ነበር። አድማጭ ተመልካቾቻችን፣ የሰአቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።